ዛሬ ይህን የመስል ሾርባ አሰራር የኩኩር ሾርባ አሰራር ይዤላችሁ መጥቻለሁ። ከጊዜ ከብዙ መጥፋት በኋላ እንደ አዲስ ብቅ እያለሁ የሆንለገብቻናል ሰላም፣ ሰላም። ቀጥታ ወደ አሰራሩ እንሄዳለን። አሰላም አለይኩም ወረህመቱላሂ ወበረካቱ። አህለን ወሰህለን ወድሁን ለገብቻናል። ከጊዜ መጥፋት በኋላ እንደ አዲስ ብቅ ብያለሁ። ዛሬ የኩኩር ሾርባ አሰራር ይዤላችሁ መጥቻለሁ። ኩኩር በሁለት አይነት ሾርባ መስራት እንችላለን። የሚያስፈልግን ቲማቲም፣ ነጭ ሽንኩርት እና ቀይ ሽንኩርት። እዚህ ጋር ቲማቲሙን አልከትፈውም። ቲማቲሙን ልጬ ነው የምጠቀመው ማለት ነው ሽንኩርቱ ስለሚበዛብሽ ሽንኩርቱን እቀንሰዋለሁ ትንሽ። እናንተ የምትፈልጉትን ያህል መጠቀም ትችላላችሁ ማለት ነው። ሽንኩርቱን ከከተብኩትኝ በኋላ ነጩንም ቀዩንም እንደዚህ አድርጌ ቲማቲሙንም ልጭ እንደዚህ አድርጌ ጃሂዝ አድርጌዋለሁ ማለት ነው። ይህ በጣም ቀላል ነው፣ ለአሰራርም ቀላል ነው። እንደገና ደግሞ ስጠጡትም ሾርባ ማሻላ ተባርከላ በጣም እንትን ይላል። ቲማቲሙን እንደዚህ አድርጌ ቋርጥ ልጬ እንትን ብየዋለሁ ማለት ነው። እንዳለ ከውስጥ በሳ በሳ እናደርገዋለን ማለት ነው። ቀጥታ ወደ አሰራሩ ሲሄድ ሽንኩርቱንና ነጭ ሽንኩርቱን ብዙም እንደወጥ ብዙም ማቁላላት አይጠበቅብንም። ልክ እንደዚህ አድርጌ አቁላለዋለሁ ማለት ነው። ሽንኩርቱን ጠበስ ጠበስ አድርገዋለሁኝ መጀመሪያ ዘይት አድርጌ እንደዚህ አድርጌ ከጠበስኩት ትኝ በኋላ ትንሽ ሳልሳ ትንሽ ቅመም ስለሚያስፈልገው እነሱን እንጠቀማለሁ ማለት ነው። እዚ ጋር ትንሽ ጠመጠም ጠመጠም ሳልሳ ትንሽ እንጠቀማለን ሳይበዛ ትንሽ ለከለር ማለት ነው። ትንሽ እየ ነው የምጠቀመው። ለምን ከበዛ ወደ ኤዳም ከለር ስለሚቀየርብን። እዚ ጋር የሾርባ ቅመሞችን እናንተ መጠቀም ትችላላችሁ። እኔ ያለኝን ነው የተጠቀምኩት። እኝ ቤቴ ባለው ነገር ማለት ነው። እንደዚህ አድርጌ ጠበስ ጠበስ ካረኩት በኋላ ቀጥታ ቲማቲሙን አብሬ ነው ማቁላለሁ። አይ አይከተፍም ቲማቲሙ ማለት ነው። ለጣም ስለሆነ ዝም ብዬ እንደዚህ አድርጌ ነው የማስገባው ቲማቲሙን። እናንተ ከወደዳችሁት ከተመቻችሁ ይቱ ቤቴን ሸርስ ሰብስክራይብ እያደረጋችኋል በረታቱኝ ይላለሁ። ወደ ሁለት ገብ ይቻላል። ከዛ በኋላ ሙቋ እንደዚህ ከከለስኩትኝ በኋላ እንደምታወት ብዙም አቁላሉኝ አይልም። ከዛ ቀጥታ ኩከሩን ነው የማስገባው ማለት ነው። ይህንን ኩከር ነው እኔ የምጠቀመው። ይሄ በቀዩም በነጩም መስራት እንችላለን። በወተትም መስራት እንችላለን። በዚህ በፊት ሰርቼው ነበረ በነጩ ቁጥር አንድ ይሄ ደግሞ ቁጥር ሁለት ብዬ ይለቀዋለሁ ማለት ነው። እና እንደዚህ እንደምታዩት ከጎን ሙቋ ያስፈልገናል። ከዛ ሙቋችን አምጥተን እንጨምርበታለን ማለት ነው። ግዴታ ስጋ ምናምን ምናምን ኖሮ አልኖር አያስፈልግም። ባለን ነገር መጠቀም እንችላለን ማለት ነው ኩኩርን እንደ ሀብ ማለት ነው። ሀብን አሁን ስንሰራው የስንዴ ሆነ ሾርባ ቤት እንትን ሲሰሩት ለረመዳን ሲሰሩት በስጋ መረቅ ምናምን ነው፣ ግን ግዴታ አይደለም። የስጋ መረቅም ካለ ጥሩ፣ ካሌለ ግን እንደዚህ አድርገን መስራት ሰርተን መጠቀም እንችላለን ማለት ነው። ከዛ የፈለው ሀምጥቼ እንደዚህ እጨምርበታለሁኝ። ከዛ መልሼ ክድን እናደርገዋለሁ ማለት ነው። ሙቋ ስለሆነ ስለሚጓጉልባችሁ መጀመሪያ በደንብ አመሳስሎት ለምን ኩኩር የመጓጎል ባህር ያለው ሙቋ ሲሆን ይታትራል ማለት ነው። እና እንደዚህ ቀስ ብዬ የጓጎለውን ነገር ቶቶሎ ስላማሰልኩትኝ እንትን አላለም። ያው ካለው ደግሞ ጓጉላውን እናጠፋዋለን ማለት ነው። አያችሁ፣ ትንተኑ ያልበዛም ሳልሰው አልበዛም። እናንተም እንደፈለጋችሁ እንደተመቻችሁ አድርጋችሁ መስራት ትችላላችሁ። ከዛ ክድን ካረኩት በኋላ እንደዚህ እንደምታዩት ፍልቅልቅ እያለ ነው ማለት ነው። ሾርባችን ለአሰራር ለአሰራርም ፈጣን ነው። ስትበሉትም ማሻላ ተባረከለ በጣም ጣሙ፣ በጣም የሚጣፍጥ ነው። የሾርባ ቅመም ያላችሁን ነገር ተጨመራችሁበት፣ በነጩም ይጣፍጣል በወተት የሚሰራው እንደዚህ መቁላላች አቁላልታችሁ የምትሰሩትም በጣም የሚጣፍጥ ሾርባ የኩኩር ሾርባ አሰራር ነው። ማሻላ ተባረካለ ጣዕሙ ሽታው ማሻላ ነው፣ ልነግራችሁ አልችልም። ከፈለጋችሁ እናንተ ከተመቻችሁ፣ አሰራሪ ከተመቻችሁ እንደዚህ ሰርታችሁ ቅመሱት። በጣም ይጣፍጣል እላለሁኝ። እንደዚህ ፈለቅለቅ ፈለቅለቅ እያለ ተክተክተክ እያለ ነው ማለት ነው። ይህን የሚመስል ሾርባ አድርሰናል ማለት ነው። ጊዜም ቆጣቢ ነው፣ ብዙም ሰዓት አይፈጅም። ብቻ በጎንም ውሃ ማሞቅ አለባችሁ፣ ለመከለስ እንዲመቻችሁ ማለት ነው። ቀዝቃዛ ከሆነ ጊዜ ሊወስድባችሁ ይችላል። እንደምታወት በደንብ እየበሰለ ነው ቲማቲሙ ጣም ነው። እዛው ሙዝ ሙዝ ስለሚያደርገው ቆንጆ ጣም ይሰጠዋል ቲማቲሙ ማለት ነው። እናንተ እንደ ፍላጎታችሁ መስራት ትችላላችሁ። ሳልሳ በር ከታርጋችሁ ቀላ እንዲል ከፈለጋችሁም እንደገና ደግሞ በቃ እንደ ሁኔታው እንዳታመቻችሁ መስራት ትችላላችሁ። እኔ ግን ይህን አሰራር ለሕራማት እና የሴትዮ የተሰራው ስለነበረ በጣም ነው የምወደው ሾርባውን ለራሱ ኩኩር ማሻላ ጥሩ ነው። እኛም እንደዚህ ሰርተን ፍሪጅ እናስቀምጠው በፈለግንበት ሰዓት አሞቀን እንጠጣዋለን ማለት ነው። ለምን ስራ ጋር ድፈት ድፈት ስንል እንደዚህ ሾርባ ነገር ካለ ሞቅ አድርገን እንትን እንጠጣለን ማለት ነው። ያው አረብ ቤት ታውቃላችሁ፣ ሩዝ እንደዚህ ዳቦ ነገር ምናምን ነው ያለው። ግን ራሳችንን ለመጠበቅ ስንል እንደዚህ ሾርባውንም ኩኩሩንም ራሳችን እያመጣን መስራት እንችላለን። ያኔ ሰዎቹ የማይቆጡ ከሆነ እኔ ሰዎቼ ምንም አይሉም፣ አልሐምድልላ የፈለኩትን ሰርቼ ብበላ ምንም አይሉም። ችግር የለባቸውም ማለት ነው። ስራ ከሌለኝ እንደዚህ ሰራለሁ ማለት ነው። በስተ መጨረሻም ሾርባው እንደዚህ ደርሶ ለመጠጣት ደርሷል ማለት ነው። ማሻላ በጣም የሚጣፍጥ ሾርባ ነው። ይህን ይመስላል። ዛሬ በስንት ቆይታ በኋላ ተመልሼ መጥቼ ቪዲዮ ሰርቻለሁ። ባይ ባይ